እንደምን ቆይታችኋል? የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋና ጉዳዮች። በመልካም የስራ እንቅስቃሴ ላይ የሚገኘው የአማራ ብረታብረትና ማሽን ቴክኖሎጂ በሙሉ አቅሞ ወደ ስራ እንዲገባ የመሰረተ ልማትና ሌሎች የግባ ችግሮችን መፍታት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በጸጥታ ችግር እየተስተጓጎለውን የመማር ማስተማር ለማካካስ እየተሰራ መሆኑን የሰሜን ጎጃምና የምዕራብ ጎጃም ዞን ትምህርት መምሪያዎች አስታወቁ። ወለላ እንዳለውና ሀብታም ቦጋለ በጋራ በመሆን እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጋብዛለን። በመልካም የስራ እንቅስቃሴ ላይ የሚገኘው የአማራ ብረታ ብረትና ማሽን ቴክኖሎጂ በሙሉ አቅሙ ወደ ስራ እንዲገባ የመሰረተ ልማትና ሌሎች የግብዓት ችግሮችን መፍታት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የአማራ ብረታ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ ከውጭ ገቡ የነበሩ ምርቶችን በራስ አቅም እያመረተ መሆኑንም አስታውቋል ዘመኑ የአማራ ብረታ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ከውጭ ገቡ የነበሩ ምርቶችን በራስ አቅም እያመረተ ይገኛል። የአማራ ብረታ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ የኦፕሬሽን ዘርፍ ምክትል ስራ አስፈጻሚ መቶ አለቃ አበባ ዓለሙ ፋብሪካው ለኮሪደር ልማት የሚውሉ ግባቶችን ጨምሮ ለሌሎች የልማት ስራዎች ከውጭ ገቡ የነበሩ ስማርት ፖልና ሌሎች ምርቶችን በጥራት ማምረት ተችሏል ብለዋል። ኢንተርፕራይዛችን በርካታ ምርቶች ነው የሚያመርተው ከዛ ውስጥ ምናልባት ከውጭ ከሚመጡት ከምንላቸው አሁን ላይ እየሰራን ያለ ነው ስማርት ፖል የሚባል አሁን እየተሰራ ያለውን የኮሪደር ልማት የሚደግፍ እሱን እየሰራን ነው። ሌላ ስታዲየም ላይና ሌሎች ቦታዎች የምንጠቀማቸው ዲስከቨሮች የሚባሉትን አሁን ቀደም ሲል እንዳያችሁት ፋውንደሪ ላይ የሚመረቱ ናቸው። ከዚህ በፊት የነበሩት ከውጭ ተገዝተው የሚመጡ ናቸው። አሁን ላይ ግን እኛ እያመረትን አገር ውስጥ የሚያስፈልገውን ሌሎችም በቴክኖሎጂ ዘርፍ አድቫንስ የሆኑ ማሽኖች የሚያስፈልጓቸውን በርካታ ምርቶችን እናመርታለን ማለት ነው። ፋብሪካው በሙሉ አቅሙ ለማምረት የጸጥታ ችግሩ እንቅፋት ቢሆንበትም ይህንን ተቋቁሞ በመስራት ውጤታማ ሆኗል ያሉት ምክትል ስራ አስፈጻሚው መቶ አለቃ በብም ግብዓት ከውጭ ካልሆነ ከአዲስ አበባ ነው፣ ግልጽ ነው የምናመጣው። እና ይህን ሁለት ቀን የሚፈጀው ጉዞ አጋጣሚ ሆኖ ሰባት ቀንም ከዛም በላይ ሊዘገይ ይችላል። ትልቅ ተጽዕኖ አድርጎብን ነበረ። ጸጥታ ሁኔታና ፋብሪካ በነፃነት ሰራተኛ አራት ሰዓት ወጥቶ ወደ ቤቱ እንዳይሄድ ሌሊት 12 ሰዓት እንዳይመጣ ትልቅ ተጽዕኖ አድርጎብናል። ነገር ግን እሱን ያ በተቻለ መጠን ቀን እና የተወሰነ ምሽትንም የተወሰነ እስከ ሁለት ሰዓት ምናምን እያደረግን እስካሁን ድረስ እየሰራ እንገኛለን። ከዚህ የተሻለ ሰላም ሲኖር ደግሞ የበለጠ አሁን ባልኩ ደረጃ መስራት ይቻላል። ፋብሪካው ከውጭ የሚገቡ ምርቶችን በሀገር ውስጥ ከመተካት ባሻገር በምስራቅ አፍሪካ ተወዳዳሪ በመሆን ምርቶችን በጥራት በማምረትና ለውጭ ገበያ ለማቅረብ አልሞ እየሰራ መሆኑ ነው ምክትል ስራ አስፈጻሚው የተናገሩት። እስካሁን ድረስ በኤክስፖርት ደረጃ እዛ ላይ አልደረስንም። ነገር ግን የታሰበ ና፣ አሁን ወደ መጨረሻው የደረስንበት አለ ዲስክብለድ የሚባል የትራክተሮች ተቀጽላዎችና ማረሻ ማለት ነው እሱ አሁን በምስራቅ አፍሪካ ኢቨን ከውጭ ከቻይና መጥተው ነው አብዛኞቻችን የምንጠቀማቸው ተቀማቸው ማለት ነው። እስካሁን ድረስ እሱን በተመለከተ በቅርብ ጊዜ ለማስጀመርና ኤክስፖርት ድረስ ለማድረስ ነው ያሰብነውና ያው ታስቦ ከነበረው አንጻር የሌሎች ኢንቨስትመንት ስራዎች መዘገየታቸው ካልሆነ ከአፍሪካ ምርጥ አስሮች ማሽን አምራቾች መድረስ የሚል ነበርና ለሀገር ብቻ ሳይሆን በዚህ ደረጃ ኤክስፖርት ሁሉ ለማድረግ ታስቦ በዛ ልክ እየተንቀሳቀስ ምን ያለ ነው። የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህ እንደ ሀገር የኢንዱስትሪ ዘርፍ ወደ ኋላ ያቀረ መሆኑን ገልጸው የአማራ ብረታ ብረትና ማሽን ቴክኖሎጂ ኢንተርፕራይዝ ተኪ ምርት እያመረተ መሆኑ የሚደነቅ ነው ብለዋል። ፋብሪካው ያሉበትን የመሰረተ ልማትና የፋይናንስ ችግሮችን በመፍታት የበለጠ ውጤታማ እንዲሆን መስራት እንደሚገባም ነው የተናገሩት። ብረታ ብረት ፋብሪካ ደግሞ የመንገድ ዳር የዲች ከቨሮችን የሚያመርት ፖሉን የሚያመርት ነው ያገኘን እንግዲህ አንዳንድ የኢንዱስትሪ መንደሩን ለማሳደግ ከመንገድ ጋር ከመሰረተ ልማት ጋር ተያይዞ ከፋይናንስ ጋር ተያይዞ የሚያቀርቡት ነገር አለ። ከዚያም በላይ ደግሞ ከተጠቃሚነት ጋር ተያይዞ ማምረት እንችላለን፣ ግን ደግሞ የገበያ ጉዳይ የሚል አለ። እንግዲህ ክልሉ ብዙ ነገሩን በዚህ ብረታብረት ፋብሪካ እንዲጠቀም ይስከሳ ርገናል። ይህንን ማስተካከል ፋይናንስ ኢንጀክት ማድረግ ያስፈልጋል። የአማራ ብረታብረትና ማሽን ቴክኖሎጂ ኢንተርፕራይዝ ከራሱ አልፎ በስሩ ለበርካታ ኢንተርፕራይዞችና ወጣቶች ይስራ እድል እየፈጠረ መሆኑም ተመላክቷል። አማራ ሚዲያ ኮርፖሬሽን በአዲስ የዜና ይዘት እና አቀራረብ ንጋት፣ የጨለማ መገፈፍና የብርሃን ጮራ ከአዲስ እና ብሩህ ተስፋ ጋር ድንቅ ተፈጥሯዊ መስተጋብር መገለጫ ነው። አሜኮ ንጋት በአሚኮ ንጋት የዜናና የመረጃ መሰናዷችን አዝናኝ ቁም ነገር አዘል መረጃዎች፣ የአጀንዳና የትንታኔ ዘገባዎች ይቀርባሉ። በነጋሪት ጥንቅራችን የህግ ጉዳዮች፣ አዋጆች፣ መመሪያዎች ይብራራሉ። የጤናና የስነ ልቦና ጉዳዮች በበሳል ባለሙያዎች ይተነትናሉ። ከታሪክ ማህደር ከመጽሐፍት ገጽና ሌሎችም በአሚኮ ንጋት። ዓለማችን ባለፉት 24 ሰዓታት ውስጥ በርካታ ሁነቶችን አስተናግዳለች። በአሚኮ ንጋት የአለማዳር መረጃዎች የተለያዩ አበይት ጉዳዮችን ወደ እናንተ እናደርሳለን። በአሚኮ ንጋት የሀገር ውስጥና የውጭ የቢዝነስ ዘገባዎች ይቀርባሉ። በአሚኮ ንጋት የዜና ሰዓታችን በስፖርታዊ ጉዳዮች አጫጭርና ዝርዝር የሀገር ውስጥና የውጭ መረጃዎችን እናጋራቸዋለን። አሚኮን ዜናዎቻችን አሁንም ይቀጥላሉ። ብዝሃነትን ማክበር ለሰላማዊ ኑሮ መሰረት ነው ሲሉ የአዲስ አበባ ከተማ አስተዳደር የሃይማኖት አባቶች ተናገሩ። የከተማ አስተዳደሩ ሰላምና ጸጥታ አስተዳደር ቢሮ በሰላም ግንባታና ልማት ሂደት ውስጥ የእምነት ተቋማት ያላቸውን ሚና በተመለከተ ከተማ አቀፍ የማጠቃለያ ውይይት አካሂዷል። ሰለሞን አሰፊ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ከከተማዋ የሃይማኖት ተቋማት ጉባኤ ጋር በመተባበር የሰላም ኮንፈረንስ የማጠቃለያ መድረክ አካሂዷል። በሰላም ኮንፈረንስ የማጠቃለያ መድረኩ ላይ የመወያያ ጽሑፍ ቀርቦ የሃይማኖት አባቶችና ተጋባዥ እንግዶች ውይይት አድርገውበታል። ሰላም የእያንዳንዳችን ጉዳይ ነው። ሰላምን መጠበቅ የአንድ ወገን ጉዳይ ብቻ አይደለም። ለሰላም በጋራ መስራት አለብን ሲሉም ተወያዮች ሀሳባቸውን አንስተዋል። ለወደፊቱ ዘላቂ ልማት፣ ዘላቂ ሰላም፣ ዘላቂ ልማት እንዲኖረን መንግስትም ተጎን ሆኖ የራሱ ሚና እንዲወጣልን በዛ አጋጣሚ አደራይን አደራ የጎላ ይሆናል። ስለዚህ ሁሉን አሳታፊ የተሆነ ሰው አይጣላም በሰላም ይኖራል ማለት ነው። ኢትዮጵያ ተስማምታ ያለጠመንጃ መንግስት አመታልኝ ያለ ጠመንጃ በወረቀት መንግሥት አመታለ በመስማማታችን ማለት ነው። በሃይማኖት ምናልባት ላንገናኝ እንችላለን፣ በሐሳብ ግን አንድ ነን። ባይሆን እኛ መናገር ያለብን ታረቁ ተስማሙ ሰላም ይሁን፣ ፍቅር ይሁን። ለመስጊድም፣ ለቤተ ክርስቲያንም፣ ለጓደኞቻችን፣ ለፓስተርም ሰላም ይሁን። እነሱ እኛን ያግዙ፣ እኛም እነሱ እናግዛቸው። እንከባበር፣ እንዋደድ ነው። ይሄ ነው የሚጠበቀው። የአዲስ አበባ ከተማ አስተዳደር የሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ እንዳሉት እያንዳንዳችን የሃይማኖት ተቋማት መሪዎችና አስተማሪዎች ምዕመናንን ሃይማኖታዊ አስተምህሮቱ በሚፈቅደው መሰረት በማስተማር ስለ ሀገር ፍቅር፣ ስለ አብሮነትና ስለ አንድነት መጸለይ አለብን። ይህንን አጠናክረን ልንቀጥል ይገባል ሲሉም ሀሳባቸውን አንስተዋል። ሃይማኖቶች ብዝሃነታቸው ሳይገድባቸው የጋራ ጉባኤ በመመስረት በዚህ የጋራ መድረክ በመጠቀም የእርስ በእርስ ግንኙነታቸው ሰላማዊ መከባበር የሞላበት እንዲሆን ጉልህ ያስተዋጽኦ በማድረግ ላይ ይገኛሉ። ይህ የጋራ ጉባኤ ለእርስ በርስ ለመታወቅ ሰፊ እድል የፈጠረ ሲሆን በአባል ሃይማኖት ተቋማት ለአብሮነት ወንድማማችነት፣ ሰላም፣ አንድነትና ልማት በጋራ የመስራት ልምድ እንዲያካብቱ መልካም እድል ፈጥሮላቸዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ሁሉም የሃይማኖታዊ ተቋማት አስተምህሯቸውን በማጠንከር በተለይም ስለ ሰላምና ስለ አብሮነት በመስበክ ለኢትዮጵያዊ አንድነት እንዲሁም ለኢትዮጵያዊ አብሮነት የበኩላቸውን ሊወጡ እንደሚገባም ኃላፊዋ ጥሪ አቅርበዋል። ልክ እንደ ከዚህ ቀደሙ በሰላም በልማትና በሀገር በህዝብ አንድነት ዙሪያ መንግስት ህገ መንግስቱን መሰረት በማድረግ አብረን መስራታችንን የበለጠ የምናጠናክርበት ወሳኝ ወቅት ነው። ስለሆነም ወቅቱ የእኛን አንድነት ህብረት በእጅጉ የሚያስፈልግበት ስለሆነ አንድ እንሁን፣ የሃይማኖት ተቃውሞቻችን የተከታዮቻቸውን ሰላም እንጠብቅ፣ ለሀገርና ለህዝብ ሰላም አበክረን እንጸልይ፣ ዱአ እናድርግ፣ ተግተን እንስራ። ጀግኖች አባቶች በአድዋ የሰሩትን ጀብድ የአሁኑ ትውልድን ማስቀጠል እንዳለበት የምዕራብ ጎጃም ዞን አስተዳደር አስታወቀ። የጀግኖች አባቶችን ተጋድሎ በመድገም በሀገራችን ላይ የሚቃጡ ጥቃቶችን መመከት እንደሚገባ በመከላከያ ሰራዊት ስድስተኛ እዝ ስድስት መቶ ሁለተኛ ኮር የሎጂስቲክስ ኃላፊ ኮሎኔል መስፍን በየነ አሳስበዋል። ንጉሥ ስንታየው ተጨማሪ ዘገባ አለው። ቁርጠኝነትና የድል ባለቤትነት የተረጋገጠበት የድል በዓል ነው አድዋ እኛም ከድህነትና ኋላ ቀርነት በመላቀቅ ሰላማችንን ማጽናት አለብን ያሉት በባሉ ላይ የተገኙት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነ ናቸው። ካድዋ ድል ትምህርት በመውሰድ የሀገርን ሉዓላዊነትን ለመጠበቅ የውስጥ ችግሮችን በውይይት መፍታት ይገባል ያሉት በአጠቃላይ ታሪካችን በደማቅ ቀለም የተጻፈበት ሲሆን ህብረት፣ እምነት፣ ቁርጠኝነትና የድል ባለቤትነት እንደሚያደርግ የተረዳንበት የዛሬም ትውልድ ከተረጅነት መላቀቅና አባቶቻችን በደም ያቆዩልን ሀገር በላብም ጭምር በመገንባት ከድህነት መውጣትን አብሮ ማሰብ ይገባል። ቀደምት አባቶቻችን በአድዋ ጦርነት ከከፈሉት መስዋዕትነት ትምህርት በመውሰድ አሁን ላይ በሀገራችን ላይ የሚቃጡ ችግሮችን መመከት ተገቢ ነው ያሉት በመከላከያ ሰራዊት ስድስተኛ እዝ ስድስት መቶ ሁለተኛ ኮር የሎጂስቲክስ ኃላፊ ኮሎኔል መስፍን በየነ፣ ህብረተሰቡ ከመከላከያ ሰራዊት ጎን ሊቆም እንደሚገባ አሳስበዋል። ምንም የመገናኛ ዘዴ በሌለበት በወቅቱ አገሪቷን ሲመሩ የነበሩት ንጉሥ ጦራቸውን ይዘው እንዲከቱ ባዘዙት መሰረት ያለምንም መዛባት ነው ሆኑ እንፈልጋለን ባብሞ የፍኖተ ሰላም ከተማ አስተዳደርና የጃቤ ጠህናን ወረዳ አባት አርበኞች ሰብሳቢ አርበኛ ገለው በየነ ናቸው። የእኛ ታሪክ አንድነታችንን ማጠንከር ነው። መተሳሰቡ መደማመጡ ቢኖር ብዬ ነውን ያሁን መልእክቴን ማስተላለፈው በተለያዩ አጋጣሚ ለወጣቶች ትምህርት እንዲሰጡልን ይህን ምልክት አስተላልፋለሁ። የበዓሉ ተሳታፊዎች በበኩላቸው በአድዋ ጦርነት ቀደምት አባቶቻችን የይቻላል መንፈስ ተላብሰው ድል እንዳደረጉ ሁሉ የአሁኑ ትውልድ ደግሞ ከፋፋይ ከሆኑ እሳቤዎች በመውጣት ለሀገር የሚጠቅሙ ስራዎችን መስራት አለበት ብለዋል። አድዋ ሲነሳ በጣም የተለየ ስሜት፣ የተለየ ክብር፣ የተለየ ሰውነት ነው የሚሰማኝ ምናልባት በዚህ በኛ ዘመን ደግሞ ቢደገም የግድ ጦርነት ብቻም አይደለም በመልካም ስራ ቢደገም የሚል አድዋ ያስተማረን ፍቅርን ነው። አድዋ ያስተማረን አንድነትን ነው። አሁን ያለው ትውልድ ደግሞ አድዋ ያስተማረን አንድነትና ፍቅር ማስቀጠል መቻል ያለበት መነጣጠልን፣ መለያየትን፣ ትቶ መከፋፈልን ትቶ ቡድንተኝነትን ትቶ አንድ አይነት አስተሳሰብና ስለ ሀገራችን መልካም እሴት ነው በየአካባቢያችን፣ በየሰፈራችን፣ በየቤታችን ማስኬድ ማራመድ መቻል የለብን እምነት የሚል እምነት አለ። የዞን ኃላፊዎች የመከላከያ ሰራዊት አመራሮችና ጥሪ የተደረገላቸው ተሳታፊዎች በተገኙበት 129ኛው የአድዋ ድል መታሰቢያ በዓል በፍኖተ ሰላም ከተማ በተለያዩ ዝግጅቶች ተከብሯል። በሰቆጣ ከተማ ልማታዊ ሴፍትኔት መርሃ ግብር ታቅፈው የተራቁቱ አካባቢዎችን በማልማት አካባቢው እንዲያገግም ማድረጋቸውን የሰቆጣ ከተማ አስተዳደር አስታወቀ። በመርሃ ግብሩ የታቀፉ 564 አባወራዎች ተመርቀዋል። ደጀን ታምሩ ተጨማሪ ዘገባ አለው። የከተማ ልማታዊ ሴፍትኔት ፕሮግራም በአማራ ክልል ሰቆጣ ከተማን ጨምሮ በ18 ከተሞች የሚተገበር የልማት መርሃ ግብር ነው። ባለፉት ሶስት ዓመታትን በልማቱ ታቅፈው የነበሩ ተጠቃሚዎችን የማስመረቅና አዳዲስ ተመልማዮችን የማስተዋወቅ መድረክ በሰቆጣ ከተማ ተካሂዷል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የብሔረሰብ አስተዳደሩ ዋና አስተዳዳሪ አቶ ኃይሉ ግርማይ የከተማ ልማታዊ ሴፍትኔት ፕሮግራም ዋነኛ ዓላማ በዝቅተኛ የኑሮ ደረጃ ያሉ የማህበረሰብ ክፍሎችን የኑሮ ደረጃ ማሻሻል ነው ብለዋል። የልማታዊ የምግብ ዋስትና ድጋፍ ዝቅተኛ ኗኗር ላይ ያሉ ዜጎችን በቀጣይነት በማሻሻል የምግብ ዋስትናቸውን እንዲያረጋግጡ ማድረግ ነው። የከተማ ልማታዊ ሴፍትኔትም የሰዎችን የመስራት ፍላጎት የሚያነሳሳና ሰርተው እንዲለወጡ በር የሚከፍት ፕሮግራም መሆኑን የሰቆጣ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጌትነት ሸቱ ገልጸዋል። ለተመራቂዎችም የእንኳን ደሳላችሁ መልእክት አስተላልፈዋል። የተራፖት አካባቢዎችን አልምተዋል። በአረንጓዴ ልማት ተራራን አበስገዋል። የቁጠባ ባህልን አዳብረዋል። ሀብት ፈጥረዋል። ጠንካራ የመዘጋጀት ባህል አዳብረዋል። የከተማችን የስዳትና የህይወት ሞዴል ተግባራት መሰረት ጥለዋል። በሰቆጣ ከተማም አምስት መቶ ስልሳ አራት ነባሮች የሚመረቁ ሲሆን በሁለተኛው ዙር ደግሞ 741 አባ ወራዎችን አቅፎ ለመስራት መዘጋጀቱን የሰቆጣ ከተማ አስተዳደር ልማታዊ ስፍትኔት ማስተባበሪያ ጽህፈት ቤት ኃላፊ አቶ ዘሩጌታዌን ገልጸዋል።

ከተመራቂዎች መካከል አንዱ የሆኑት አቶ መለሰ ውበቱ በቀጣይ የሚያገኙትን ልምድ በማስፋት የበለጠ ለመቀየር መዘጋጀታቸውን የገለጹ ሲሆን አዲስ ተመልማዊ ዋልል ቢሆነኝ ደግሞ የነባሮችን ተሞክሮ በመቅሰም የበለጠ ለመስራት መወሰኑን ተናግሯል። በግንዛቤ አስተምረውና ያው ዛሬ በደንብ የተሻለ ኑሮ ነው ያለን። ያው ከተማ አስተዳደሩን በማገዝ የተሰማረው በማለት ስራ ነው የተሰማረው። ከነባሮቹ ጥሩ የስራ ጥንካሬን አይቻለሁ በአንዳንድ የልማት ዘርፍ ራስን የመለወጥ የድጋፍ ነገሮች ናይቻሉ እኔ ደግሞ ከእነሱ የተሻለ ነገር ለመስራት ራሴን ዝግጁ አድርጌ ተነስቻለሁ ያለ። ባለፉት ሶስት ዓመታትም የተሻለ አፈጻጸም ለነበራቸው የሴፍትኔት ተጠቃሚዎችና ለጋሽ ድርጅቶችም የሽልማትና የምስጋና ወረቀት ተበርክቶላቸዋል። ስራ ኃይሎቻችን ውስጥ እንግዲህ ሞዴሎቻችን ናቸው። በጸጥታ ችግር የተስተጓጎለውን የመማር ማስተማር ለማካካስ እየተሰራ መሆኑን የሰሜን ጎጃምና የምዕራብ ጎጃም ዞን ትምህርት መምሪያዎች አስታወቁ። መምሪያዎቹ ሰላማዊ የመማር ማስተማር ሂደት እንዲከወን ሁሉም የሰላም እጦቱ በትምህርት ዘርፍ ላይ ከፍተኛ ጫና ካሳደረባቸው የክልሉን የምዕራብ ጎጃም ዞን ትምህርት መምሪያ ምክትል ኃላፊ አቶ መኩሪያው ገርመው ገልጸዋል። በርካታ የተማሪዎቹን ከትምህርት ገበታዎች በማድረግ በትምህርት ስርዓቱ ላይ ከፍተኛ የሆነ ጠባሳ እያሳረፈ ይገኛል ማለት ነው። እንደ ምዕራብ ጎጃም ዞን የሚጠበቀው ሶስት መቶ ዘጠና ስድስት ሺ አምስት መቶ አርባ ሰባት ተማሪዎች ማምጣት ይጠበቅብን ነበር። የካቲት ስድስት ድረስ ሁለት ሺ አስራ ሰባት የመዘገብ ናቸው። ተማሪዎች ሀያ ስድስት ሺህ አራት መቶ ዘጠኝ ናቸው። ከፍተኛ ተጎጂ የሆኑ ተማሪዎች ናቸው እና ተማሪዎች የስነ ልቦና ጉዳት እየደረሰባቸው ነው የሚገኘው። የሰሜን ጎጃም ዞን ትምህርት መምሪያ ምክትል ኃላፊ ወይዘሮ የሽወርቅ ድረስ በበኩላቸው ግጭቱ ከተማሪዎችና መምህራን ላይ ተጽዕኖ ከማሳደሩን ባለፈ ተማሪዎች ከትምህርት ገበታ እንዲርቁ ማድረጉን አስረድተዋል። የተገኘውን አንጻራዊ ሰላም በመጠቀም መደበኛ ትምህርት ያልጀመሩ ትምህርት ቤቶችን ለማስጀመር ጥረት እየተደረገ ስለመሆኑም ነው የገለጹት። ከዚህ ችግር ለመውጣት በተለይ እንደ ዞን ብሎም እንደ ወረዳ ችግሩን በመረዳት ቢያንስ እንኳ የቅርብ የሚባለው አስቻይ የሆኑ አካባቢዎች ያሉበት አካባቢ ትምህርት ቤቶች እንዲከፈቱ ለማድረግ ተማሪዎች ወደ ትምህርት ቤት እንዲመጡ ለማድረግና መምህራን ትምህርት በተጀመረባቸው ትምህርት ቤቶች የትምህርት ይዘቱ በአግባቡ እንዲሸፈን የማካካሻ ትምህርት እየተሰጠ መሆኑን ኃላፊዎቹ ገልጸዋል። ተማሪዎች በክፍል ደረጃ የሚጠበቀውን እውቀትና ክህሎት ይዘው ወደ ቀጣዩ ክፍል እንዲዘዋወሩ ለማድረግ የማካካሻ ትምህርቱ ተጠናቅሮ እንዲቀጥል ድጋፍ እየተደረገ መሆኑንም ነው ያስረዱት። ለማካካስ ቅዳሜና እሁድን ጨምሮ በተለይ ቅዳሜን መደበኛ የትምህርት ቀን አድርጎ እየሰሩ ያሉ አካባቢዎች ጅማሮዎች አሉ። ቡሬ ከተማ፣ ፍኖተ ሰላም ከተማ እንዲሁም ኦ ክላስ የሚባለውን ከመደበኛ ክላስ በፊት አንድ አርባ ደቂቃ ቀድሞ የሚሰጥበት ሁኔታ ተጀምሯል ማለት ነው። ይህንንና የመጡ ተማሪዎች ደግሞ ትክክለኛውና ተገቢውን መማር ማስተማር እንዲያገኙ በተቻለ መጠን የሱፐርቪዥን ስራም እየሰራ ነው። ባለሙያዎችን አስወጥተን በእያንዳንዱ ጉድኝት ያሉ መምህራኖች ሰዓታቸውን ወስደው ተዘጋጅተው ተማሪዎችን ማዘጋጀት ማብቃት ያለባቸው ስለሆነ ሁሉም ኮርሶች እንዲሸፈኑ ለማድረግ ተቃራኒ ሰዓቶችንም ጭምር እያስተማር ያለንበት ሁኔታ ነው ያለ። የጀመርነው በሰባቱም ወረዳዎች ነው። ሀያ ሶስት ትምህርት ቤቶች ላይ ጀምረናል። ማስፋት አለብን በሚል ተግባብተናል ትምህርት ከፖለቲካ ነፃ ሆኖ በእውቀትና በክህሎት የዳበረ የነገ ሀገር ተረካቢ ትውልድ ለማፍራት ተማሪዎች ወደ ትምህርት ገበታ እንዲመለሱ ሁሉም የድርሻውን መወጣት እንዳለበት ኃላፊዎቹ ጥሪ አቀርበዋል። በልዩ ሁኔታ ድጋፍ መደረግ አለበት ለተማሪዎች ማህበረሰቡ ይሄን ተረድቶ ተማሪዎችን ወደ ትምህርት ቤት በመላክ በመላክ ብቻ አይደለም በየቀኑ ከትምህርት ቤቶች ጋር በመገናኘት ክትትል የመማር ማስተማሩን ክትትል በማድረግ ይጠበቅበታል። ሁሉም ማህበረሰብ በተቻለ መጠን በጋራ መረባረብ አለበት ለውጤታማነት የሚል ሀሳብ ነው ያለኝ። ሁሉም ሰው ካምፕነት ወጠው የልጆቹ መዋያ፣ የልጆቹ መማሪያ፣ የልጆቹ እውቀት መቅሰሚያ እንዲሆኑ የየድርሻውን እንዲወጣና እንዲያግዘን እንፈልጋለን ማለት ነው። በክልሉ ከአራት ሚሊዮን በላይ ተማሪዎች ከመደበኛ ትምህርት ገበታ ውጭ መሆናቸውን ከትምህርት ቢሮው የተገኘው መረጃ ይጠቁማል። የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ለረጅም ጊዜ ያለ እድሳት በመቆየቱ ለአገልግሎት ምቹ እንዳልነበር ተገልጋዮች ተናገሩ። ሆስፒታሉን ለተገልጋዮች ምቹ ለማድረግና ደረጃውን የጠበቀ እንዲሆን ለማስቻል እድሳት ተጀምሯል። ትዝታ መኮንን ፈለግል እንዲችል የተገነባ ነበር። ተቋሙ ራሱን በተለያዩ አገልግሎቶች አሳድጎ ከ0 ሚሊዮን በላይ ለሚሆኑ ተጠቃሚዎች አገልግሎት እየሰጠ ይገኛል። ተቋሙ ከተመሰረተ ጀምሮ ባለመታደሱ ለሕክምና ባለሙያዎችና ለህሙማኑ ምቹ እንዳልነበር በሆስፒታሉ ዋና ቀዶ ሕክምና ክፍል ተኝቶ ሕክምና ክፍል አስተባባሪ ደረጀ ክንዴ ይናገራሉ። መጀመሪያ አካባቢ ባለመታደሱ እንግዲህ እንደምታየው ተቋሙ በጣም የቆየ ተቋም ነው ክፍሎቹ ታቹ ሲራምኩ የተሰነጣጠቀ፣ መስኮቶቹ የተሰባበሩ፣ ክፍሉ ውስጥ በደም እንደዚህ የተፋፈነ ነበር፣ መጀመሪያ አካባቢ ማለት ነው። ይህ በመሆኑ ለታካሚዎች ከፍተኛ ሆነ አሉታዊ ተጽኖ ነው የሚኖረው። ብዙ ንጽህናቸው የተጠበቅ አይደለም፣ ያረጁ ናቸው፣ የተሰነጣጠቁ ናቸው፣ ብዙዎቹ ማለት ነው። ከዛ አንጻር ታካሚዎች እዛ ሲተኙ ትንሽ ኮምፎርት የማይሰማቸው ከኢንፌክሽን ፕሪቬንሽን አንጻርም ከፍተኛ ሆነ አሉታዊ ኢፌክት ይኖረዋል በሚል ነው መጀመሪያ ላይ እያየነው ማለት ነው። ጽዱ ኢትዮጵያ መፍጠር በሚለው መርሃ ግብር የክልሉ ጤና ቢሮ በሆስፒታሉ ምቹ የሕክምና አካባቢ ለመፍጠር እንዲቻል አልጋዎቹም ምቹ እንዲሆኑ እድሳት ተጀምሯል። ተቋሙ ሲታደስ የተሻለ አገልግሎት ሊያገኙ እንደሚችሉ የተናገሩት በአጥንት ክፍል ሕክምና ተመላልሰው የሚታከሙ ዲያቆን ታደሰ ፍስሃ ናቸው። ያሁን ቀደም ያለው የመጨናነቅ ባህርይ ሊኖር ይችላል። አስታማሚ ራሱ ቦታ አያገኝም የነበር እና ግን ያለው እድሳት ለውጥ ይኖረዋል የሚል ተስፋ አለን። እኛ ራሱ ለሆስፒታሉ እድሳት ያስፈልገበት ምክንያት ለህሙማኑ ምቹ ሁኔታ ለመፍጠርና ሆስፒታሉም ደረጃውን የጠበቀ እንዲሆን ለማስቻል መሆኑን በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል ስራ አስኪያጅ አብይ ፍስሀ ተናግረዋል። ሆስፒታሉም በአጠቃላይ ከሽታ ጽዱ ለማድረግ ወይም ደግሞ ከሽታ የነጻ ለማድረግና ለህሙማን ምቹ ለማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። ሁለተኛ ደግሞ የህሙማን ማረፊያ ወይም ደግሞ የመኝታ አገልግሎት ሞችን እስከ መጉዳት የደረሱ ስላሉ ከእሱ ስጋት ለመላቀቅ ክፍሎችን ከኮርኒሱ ጀምሮ እያንዳንዱን የኢንስታሌሽን የኤሌክትሪክ ሌሎችን አገልግሎቶች በአዲስ እያደስ ናቸው ያለንበት ሁኔታ አለ። ለሆስፒታሉ እድሳት ከ41 ሚሊዮን ብር በላይ የተመደበ እንደሆነና ሌሎች ክፍሎችም ሲቀጥሉ በጀቱ ከፍ እያለ እንደሚሄድ ስራ አስኪያጁ ገልጸዋል። የልማት ድርጅቶችን እርስ በርስ በማወዳደር ነው የሰጠናቸው። ስለዚህ ከአንድ ወር ተኩል በኋላ ያልቃል ማለት ነው። ስለዚህ ሌላ ፕሮጀክት ደግሞ ይቀጥላል። ይሄ እንዳለቀ ወደዚህ ሌሎቹን ህሙማን እንዳስተኛ ነ ቀጣይ ዙር ደግሞ የተመላላሽ ህክምና ክፍል፣ የሴቶች ሜዲካል ዋርድ ወይም ደግሞ ተኝቶ ህክምና አገልግሎት መስጫ ኦፕሬሽን ክፍሎች፣ ሌሎቹ ደግሞ በቀጣይ የአጥንት ቀዶ ጥገና ህክምና ክፍልና ሌሎቹ ቀጣይ ላይ ይቀጥላሉ ማለት ነው። በዙር በዙር ነው፣ ምክንያቱም አንዴ ሁሉንም ብናደረገው ህሙማን የምናስተኛበት ቦታ ስለምናጣ በዙር በዙር ነው እያደረግን ያለ ነው ማለት ነው። የሰዓቱን ዜናዎች ከማብቃታችን በፊት ዋና ዋና ጉዳዮችን መለስ ብለን እናስታውሳችሁ። በመልካም የስራ እንቅስቃሴ ላይ የሚገኘው የአማራ ብረታ ብረትና ማሽን ቴክኖሎጂ በሙሉ አቅሞ ወደ ስራ እንዲገባ የመሰረተ ልማትና ሌሎች የግብዓት ችግሮችን መፍታት እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በጸጥታ ችግር የተስተጓጎለውን የመማር ማስተማር ለማካካስ እየተሰራ መሆኑን የሰሜን ጎጃምና የምዕራብ ጎጃም ዞን ትምህርት መምሪያዎች አስታወቁ። አብራችሁን ስለ አንድ ፓኬጅ ከፍ ሲሉ እኛ ደግሞ እንመርቃለን። ከጥር አምስት እስከ መጋቢት 22 ባሉት ቀናት አሁን ካሉበት የዲኤስቲቪ ፓኬጅ የቀጣዩን ፓኬጅ የአንድ ወር ክፍያ ሲከፍሉ ዲኤስቲቪ ደግሞ ከዛ ወደሚበልጠው ፓኬጅ በነፃ ከፍ ያደርጎታል። ከጎጆ ፓኬጅ ወደ ቤተሰብ ከፍ ሲሉ እኛ ሜዳ ፓኬጅን እንመርቅሎታለን። ከቤተሰብ ፓኬጅ ወደ ሜዳ ከፍ ሲሉ እኛ ሜዳ ስፖርት ፓኬጅን እንመርቅሎታለን። ከሜዳ ፓኬጅ ወደ ሜዳ ስፖርት ከፍ ሲሉ እኛ ሜዳ ፕላስ ፓኬጅን እንመርቅሎታለን። ከሜዳ ስፖርት ፓኬጅ ወደ ሜዳ ፕላስ ከፍ ሲሉ እኛ ፕሪሚየም ፓኬጅን እንመርቅሎታለን። በዲኤስቲቪ አንድ ፓኬጅ ከፍ ሲሉ እኛ ደግሞ እንመርቃለን። ከነምርቃቱ ሁሉም ያለው ዲኤስቲቪ ነው።